ይህ ሁሉ ልፋት ይህ ሁሉ ግርግር ነገ ከካህናት እጅ ከካህናት እጅ ነገ ሰዎች አምኖ ቅዱስ ቁርባን እንዳይቀበሉ ነው፣ ይህ ሁሉ ውሸት የተከናወነ ያለ ነገ ቅዱስ ቁርባን የሚያቃልል ሰው እንዲኖር ነው። ነገ ወደ ቅዱስ ቁርባን ሰዎች እንዳይቀርቡ፣ ነገ ሰዎች መዳን እንዳያገኙ ነው። ይህ ሁሉ ስራ የተሰራ ያሉ። በዚህ ምክንያት ታዲያ ሰው በዚህ ልክ የአንድን ትልቅ ቤተክርስቲያን፣ ቤተ እምነት በውሸት በተደራጀ መረጃ ራሱ በራሱ በሚልከው ሰነድ እንደዚህ የሞተ በሕይወት ያለን ሰው ሞቷል በማለት ቅዱስ ቁርባን ተበረዟል የገደሉትም በቁርባን ነው ብሎ እዚህ ደረጃ የሰውን ስም የቤተ እምነትን ስም ማጥፋት፣ ያውም ዶግማ የሆነ ትምህርታችን ላይ ያውም እጅግ ዶግማ የሆነ ትምህርታችን ላይ የዘላለም ሕይወትን ይሰጣል ብለን በምናምኑ በቅዱስ ቁርባን እኛ እና ፕሮቴስታንቶች እጅግ በጣም ብዙ ሰፊ ልዩነት ሊኖረን ይችላል። ልዩነታችን እንወያይበታለን እንጂ ፕሮቴስታንትን ሃይማኖት አምጥተን እንዲህ ነው እንዲህ ነው ብለን ባልሆነ ነገር እየከሰስን በአምልኮታቸው በተለያየ አይነት ነገር ገዳይ ነው ወደዛ ነገር እሱ እኛ ላይ ባደረገው ልክ አድርገን አናውቅም። እኛ እንደዛ አድርገን አናውቅም። እንወያያለን፣ በልዩነት እናወራለን፣ ባለን ሰፊ ልዩነት። አዎ ይሄ ግዴታ ተወያይተን እውነቱን የሚያውቅ ሰው ወደ እውነቱ ይመጣል። ከዛ በዘለለ ፕሮቴስታንት ኢቨን የጌታ ራት ብሎ የሚያቀርቡት መርዝ ነው፣ ሰውን ይገሉበታል ብለን እናውቃለን። ከምንም ከምን የሚያዘጋጁት ከምንም የሚያደርጉት በቃ አምኖ የሚያደርጉት ነገር ነው። ለራሳቸውን ነው የሚመጡ። ይሄ ትልቅ ቤተክርስቲያን፣ ለዘመናት የጸናች ቤተክርስቲያን፣ በውሸት እጅግ በጣም በተቀነባበረ መንገድ የቤተክርስቲያኒቷን ስም ለማስጠፋት ይህን ያህል ርቀት የሄደው ይህ ሰው ይህ ችግሩ ከግለሰብ ጋር ብቻ ሳይሆን ከታላቋ ቤተክርስቲያን ጋር ነው። እናም ደግሞ የተነሳው በጠላትነት ነው እንጂ በእውቀት ቤተክርስቲያን ያለ ለመወገት ሳይሆን በጠላትነት እጅግ ልቡ በጣም የከፋ ነው። የከረፋ ልቡ የከፋ አንደ በቶ የከረፋ ሰው ነው። እጅግ ሰቅጣጭ፣ በጣም ጥላቻ የተሞላ በጣም የተሰገሰገ ጥላቻ እልህ ያለበት እጅግ በጣም ክፉ ነው። ክርስቶስ ምስክሬ አንተ ፕሮቴስታንቶች ሁሉ አትወክልም። አንተ በጣም ክፉ ሰው ነህ። ጨካኝ አረመኔ ሰው ነህ። እንዳንተ እንደዚህ ክፉ ሰዎች ካሉ እነሱን ትወክላለህ እንጂ ሌላውን ሰው አትወክልም። አንተ በጣም ጨካኝ አረመኔ፣ ቢቻልህ ቤተክርስቲያኒቷን በአንድ ቀን ብታፈራረሳት ደስታ ነበር። ቢሆንልህ በአንተ ወሬ ልክ ቢሆን ኖሮ በአንተ ንግግር ልክ ቢሆን ኖሮ ከዚህ በላይ ብዙ ነገር ባድረግ። ክርስቲያኖች ግን እግዚአብሔር ደግሞ በእንደዚህ አይነት እጅግ በጣም ወሳኝ በሆኑ ነገሮች ላይ ደግሞ ዝም አይልም። ያጋልጣል፣ ያዋረዳል በአደባባይ ያዋርዳል ያጋልጣል። እና ይህንን መረጃ ያመጣችሁ ውሸቱን ያጋለጣችሁ ሰዎች ማለት ነው እግዚአብሔር አምላክ ይባርካችሁ። አባታችን ቀሲስ ዲበኩሉ እግዚአብሔር ረጅም ዕድሜን ከጤና ጋር ያድሉት፣ ረጅም ዕድሜን ከጤና ጋር ያድሉት። በጣም ነው የምናመሰግነው። ሌሎችም ወንድሞች ይሄ ነገር እኔ ብቻ አይደለም ሌሎቻችንም በስፋት ልናወራበት የሚገባ ጉዳይ ነውር ስለሆነ ቅዱስ ቁርባን አማናዊ ነው የሚለውን ትምህርት ስትሸነፉ ማሳመን ሲያቅታችሁ ማስረጃ ማቅረብ ሲያቅታችሁ፣ በእነዚህ አይነት ነገር ደግሞ መጣችሁ በመርዝ ነው የሚሰራው ማለት ጀመራችሁ? ምን አይነት ጥላቻ ቢኖራችሁ ነው ምን አይነት ክፉ ልብ ቢኖራችሁ ነው ምን አይነት ጨለምተኝነት ቢኖር ነው በህግ ያስጠይቃል። በትክክል አንዳንዴ ያው ጊዜ ምንድን ነው ጊዜ የሰጠው ምንድን ነው ይባላል። እንደዛ የሚባል ነገር አለ። ብዙ ነገሮች ቤተክርስቲያኑ ፈትነዋታል። ቅል ቅል ድንጋይ ይሰብራል እና እጅግ በጣም በጣም በጣም የሚያሳዝን የሚያሳዝን። ሁሉም ነገር ለበጎ ነው። ይህንን የምትመለከቱ ክርስቲያን ወንድሞች፣ እህቶች በእነዚህ በቅዱሳት ሚስጥራት ላይ የመጽሐፍ ቅዱስ ትምህርት እጅግ በጣም ግልጽ ከመሆኑ የተነሳና በማያሻማ መልኩ ግልጽ ሆኖ ስለተቀመጠ ግልጽና ግልጽ ሆኖ ስለተቀመጠ ይህንን ነገር በመጽሐፍ ቅዱስ እውነት ማሸነፍና ውሸት ማድረግ ስላልተቻለ አንድና አንድ አማራጩ ምንድን ነው ማለት ነው፣ ገዳይ ነው ብሎ ማስወራትና መዋሸት፣ በዚህ ልክ የሚያምኑትን ሰዎች ወይንም ደግሞ በዚህ ልክ ሊሰሙት የሚችሉትን ሰዎች ወይም ደግሞ የዋሁን ህዝብ መንዳት ይሆናል ማለት ነው። እግዚአብሔር ደግሞ ዝም አይልም ነው። ውሸት ልትቆይ ትችላለች እንጂ እስከ መጨረሻው ግን አትጸናም። እውነት ልትዘገይ ትችላለች ግን አትደበቅም፣ ትወጣለች። ብራዞ እግዚአብሔር በራስ መረጃ ዘመኑ የቴክኖሎጂ ነው። የምንፈልገውን ነገር በአንድ ቅጽበት ማግኘት እንችላለን። በህይወት ያለን ሰው ሞቷል፣ የላከውን ነገር ተልኮልኛል ብለህ ማምታታት በራሱ ምን ያህል ውሸት እንደሆነ ያሳያል። የአንተ ተማሪዎች፣ አንተን የሚያዳምጡ ሰዎች እንዴት እንደሚያሳዝኑ እንዴት በጥላቻ የተሞሉ ናቸው ወደር የለሽ ጥላቻ ነው ያለብህ። አንተ ለቤተ ክርስቲያን ይታ ወደር የለሽ ወደር የለሽ ጥላቻ። ከዚህ በፊት አባ ማን በሚባሉት ስንክሳር ላይ ባለው መጽሐፍ ዋሸ። ከዛ አክሊል ገብቶ ተወያየ። አክሊል ገብቶ ሲወያይ ደሃ ጸልሳ ነው አልክ። እንደገና ደግሞ ሳትቆይ እየተመለሰ በዚህ ጉዳይ መጣ። ምን ያህል ውሸታሞች እንደሆኑ እንድታውቁ ነው። አብረው ሲሰሙ ሲያጨበጭቡ ሲገረሙ የነበሩት ሁሉም ውሸታሞች። እኔ የምናገረው ነገር ሁሉንም ወክ እያለለ እሱን የሰሙ እሱን ያገዙ አዎ ጎበዝ ያሉት እያንዳንዳቸው ግን እያንዳንድሽ እያንዳንድሽ ግን ያን ቀን ከጌታ ፍርዱ እንደምትቀበል ግን ማወቅ መቻላለ። ዳሀ ጸለስ አንጥላለ አውቀ ያወራውን ነገር በፊት በፊት ኦርቶዶክሳውያን ፕሮቴስታንቶችን ይጠሏቸዋል፣ ያባራቸዋል ነበር አለ የሚባለው አይደለም ፕሮቴስታንት አማኞች በተለይ አንዳንድ አገልጋዮች እጅግ በጣም ቤተክርስቲያኒቷን ይጠላታል። በቅርብ ማልነግራችሁ ብዙ ነገር አለ። ወደ ቤተክርስቲያን እየተጨመሩ ያሉትን ነብሳት እንዴት እንደሚያስጨንቋቸው በቻሉት አቅም፣ በስራ ገበታቸው እንዴት እንደሚያስጨንቋቸው ልነግራቸኋቸ በጣም ሙቀ ወራዳ የወረደ ስራ ነው የሚሰሩት። እንዲህ በጣም ነውር ነው። ማታም ምገባበት ቪዲዮ ያላችሁ ሰዎች ላኩልኝ። እያንዳንዱን በውስጥ እያንዳንዱን በውስጥ ላኩልኝ፣ ያላችሁ መረጃዎች ላኩልኝ እና ድጋሚ ላይቭ ላይ ብዙ ሺህ ሰው በተሰበሰበበት ማለት ነው፣ በጣም ብዙ ሺህ ሰው በተሰበሰበበት የዚህን ሰውዬ ውርደትና ነውር እናሳየ፣ ሌሎቹም እንዲጠነቀቅ። መወያየት ካለባችሁ በእውነትና መጽሐፍ ቅዱስን መሰረት አድርጎ አለቀ። ከዛ ውጭ የቤተክርስቲያን ስም ማጥፋት፣ አረመኔ በማስባል ገዳይ በማስባል ማንንም ማሸነፉ ማሸማቀቅም አትችሉም። እውነት ካለህ በመዳን ጉዳይ መተመወያ እኛ ከናንተ ጋር የግል ጸብ የለንም። ሁላችንም ኢትዮጵያውያን ነን፣ አንድ ሀገር ነን ያለን። ከዛ ውጪ ያለያየን ሃይማኖት ነው። ባለያየን ጉዳይ ላይ እናወራለን እንጂ ከዛ በዘለለ የየትኛውም ቤተ እምነት ጋር የግል ጸብ የለንም። እምናወራው በመረጃና በማስረጃ ይሆናል። እንዳንተ አይነት ግን እንደዚህ ጨለምተኞችና ጭፍን ጭፍን ጥላቻ ያላቸውን ሰዎች ግን በእንደዚህ አይነት መንገድ ሲመጡ እንዴት ማናገር እንዳለብን ደግሞ እናውቃለን። እንዴት ማናገር እንዴት ደግሞ መልስ መስጠት እንዳለብን እናውቀዋለን። በደንብ እንሄድበታለን ይሄን ጉዳይ ይሄንን ውሸትህን ይሄንን የውሸት ክስህን ያደረከውን ሴራ በደንብ በደንብ ደግመን ደጋግመን ደግመን ደጋግመን እንሄድበታለን። እና ከአንተ ጋር የሚግ ተለተሉት ጨለምተኛ ፕሮቴስታንቶችን ደግሞ እነሱንም ደግሞ መልስ እንሰጣለን። በዚህ አጋጣሚ ነው እንደዚህ አይደረግም። በጣም ተጎድታችኋል ማለት ነው እኛ እዚህ ሚዲያ ላይ ከእናንተ ጋር በምናደርገው ውይይት በጣም አዝናችኋል ማለት ነው። በጣም አቅቷችኋል፣ በጣም እጅ ሰታችኋል ማለት ነው። ይሄ የሚያሳየው ያንን በጣም እጅ ሰታችዋል። በቃ የለም ምን አለ ቅዱስ ዮሐንስ አፈወርቅ፣ ሰይጣን ያለውን ጦር ሁሉ ወረወረ፣ ዝናሩን ሁሉ ተጠቅሞ ባለው ኃይል ሁሉ ቤተክርስቲያን ላይ ጦሩን ወረወረ፣ ጦሩን ኃይሉን ሁሉ ጨረሰ፣ ቤተክርስቲያን ግን ተሻገረች። ያላችሁን አቅም ሁሉ ስም በማጥፋት ጨለምተኛ ናት በማለት አዎት አምላኪ ናት በማለት ያላደረጋችሁት ነገር የለም። የኛን የቤተክርስቲያን ልብስ በመልበስ ቤተክርስቲያን ውስጥ በመሰግሰግ በተሐድሶ እንቅስቃሴ በሚሽነሪ እንቅስቃሴ በግልጽ በውስጥ በውጪ በብዙ ነገር ተሞከረ። ቤተክርስቲያኒቷን ስም ለማጠፍ በጣም በብዙ ግን ስቲል ቤተክርስቲያኒቷ እየተሻገረች ነው። ትሻገራለች። ሰዎቹም ደግሞ አይናቸው እየተከፈተ ወደ ቤተክርስቲያን ንብረት እየተጨመረ ነው። እኛ እናንተ በምትሄዱት ርቀት ልክ ሄደን አናውቅም። ካህን አስመስላችሁ ቆብ አልብሳችሁ የመኖክሲ ልብስ አስለብሳችሁ ቢራ ሲይዛችሁ ፎቶ አንስታችሁ ይሄው የኦርቶዶክስ ጉድ ብላችሁ ትለቃላችሁ። እስኪ የቱ ኦርቶዶክስ ነው የፕሮቴስታንት ፓስተር አስመስሎ ራሱ ይሄ እነዚህ ጉድ ነው ብሎ ሲሰራ የዋለ ኦርቶዶክሳው? የለም። እናንተ እንዳንታ አዳራሽ ውስጥ በመግባት ይሄ ነዚህ ጉድ እንደዚህ ነው ብሎ ይወጥቶ የሚናገር ሰው አለ? የለም። እኛ ቤተክርስቲያን ቆብና መስቀል እያስያዛችሁ እያስገባችሁ ሰውን ለመበረዝ ምን ያህል ርቀት ነው ምትሄዱት? ምን ያህል ርቀት ነው ምትሄዱት? ምን ያህል ኖር ይሄ ሁሉ የሚያሳየው መድከማችሁን፣ አቅም ማጣታችሁን። በእርግጥ እዚህ ሚዲያ ላይ እጃችሁን ሰጥታችኋል። የለም በቀን በስነስርዓት መጥቶ የሚያውራ የለም። በመዳን ጉዳይ የሚወያይ ሰው የለም። ጥያቄ የራሳችሁ ወገኖች እንኳን ጥያቄ ሲጠይቋችሁ አንገበግቧችኋል አደለም? እኛ እናንተ ስንጠይቅ እኛ ማንም ይምጣ ከየትም ቦታ ይምጣ ምንም ይዞ ይምጣ ጥያቄ እስከጠየቀን ድረስ ጥግ ድረስ በፍቅር እናስተምረዋለን፣ እንመልስለታለን። ከዛ ውጭ ለምን የምናደርገው ነገር የለም። በእግዚአብሔር ቃል ለመወያየት በሮቻችን፣ ደጆቻችን ክፍት ናቸው። ግን ቤተ ክርስቲያን በእንደዚህ አይነት ውሸት የምትናገራት ከሆነ አልፋታህ፣ አልፋታህ አንድ ቀን ደፍረ መወያየት ሳትችል እንደ ወንዶቹ ሚዲያ ላይ ከመጣህ ሰዓት ጀምሮ እንደ ሌሎቹ መወያየት አቅቶ በተቀመጥክበት ቦታ ቆመህ እንኳን ማስተማር ሳትችል 24 ሰዓት ገድልና ድርሳን እያልክ ድርሳኒቷን እያዋረ ተሳስተ በሐዲስ ኪዳን መጽሐፍት ከኦርቶዶክሳውያን ጋር መወያየት እያቃተ እውቀት የሌላቸውን ሰዎች እያደናገር የውሸት ድራማ እየሰራ ይሄው ለዘመናት ኖርክ። ውርደት ነው ነውርም ነው። በአንተ ምክንያቱም ሰፊውን የፕሮቴስታንት ሕዝብ ከኦርቶዶክሱ ሕዝብ ጋር ባታጣላ መልካም ነው። አብሮ የሚኖሩ ብዙ ኦርቶዶክሳውያን አሉ። አንተ ውጪ ሆነ የምታወራው ወሬ እዚህ ጋር ካሉ ሰዎች ጋር ጸባት ቀስቀስ። አንተ በምታወራው ውሸትና ስም ማጥፋት እዚህ ሀገር ውስጥ በሰላም የሚኖሩ ኦርቶዶክሳውያን እና ፕሮቴስታንቶች እንዲደባደቡ፣ እንዲባሉ አታድርግ። ከቻልክ እውነትን ስበክ፣ ከቻልክ በመረጃ አውራ፣ ከቻልክ በስነ ስርዓት ቁጭ ብለህ ገብተህ ሰዎች በሚያደርጉት ውይይት መወያዩ። እንደዚህ ተዳፍረ ስትመጣ ደግሞ እግዚአብሔር ያዋርዳል። አንድም ኦርቶዶክሳዊ ሰሞኑን እረሳችንና አጀንዳችን ይሄ ነው፣ በቃ አለቀ። በየትኛውም ቤት በየትኛውም ቦታ ላይ ሊወራ የሚገባው የዚህ ሰውዬ ውሸት እና የዚህ ሰውዬ ክፉ ድርጊትና ምን ያህል ለቤተክርስቲያን ጥላቻ እንዳለው በየሰዓቱ የምናወራው ይሄንን ነው። እስኪ ሰለች ድረስ እስክታፍርበት ድረስ ደግሞ አንተም ሰው ሆነ ሰዎች ንስሐ ግቡ፣ ምናምን ምናምን ምናምን ሳፋሪ እግዚአብሔር ይቅር ይበል። ስማ ያንተን ውሸት ወደ ልጆች አያጋባባቸው። በጣም ነውረኛ ሰው ነው፣ በጣም ነውረኛ። እና ይህ ነው ምለው፣ በደንብ ማታም፣ በደንብ ነው የምገባበት በዚህ ጉዳይ፣ በደንብ በደንብ በደንብ በደንብ ምክንያቱም በማይደፈረው እና በማይነገረው ነገር ነው የመጣው። ነገ እኮ ሰው ሲያስቀድስ ኮ ቅዱስ ቁርባን ለመውሰድ እኮ እንዲሳቀቅ ሊያደርግ እኮ ነው ይህ ሰውዬው። ነገ ኮ ህፃናትን አምጥተን ስናቆርባቸው እኮ እንዲፈሩ ሊያስደርግ እኮ ነው ነገኩ እኮ የሚቆርብ ሰው እንዳይኖር ሊያደርግ ነው፣ በውሸት ድራማው ማለት ነው። ምን አይነት ውሸት ነው? ምን አይነት መቀደር ነው? ምን አይነት ጥላቻ ነው? እዛ ነው ተመልሰን እንገባበታለን ማታ። አሁን እንጦጦ ኪዳነ ምሕረት ነኝ ያለሁት። እያንዳንድ ሁሌ ምን እዚህ ነኝ ታጣ ነው የሚገርሙ ሁኔታ እስቲ ደጁ አይናፈቃችሁ። በዛ ጋ ደግሞ ብዙ ወር ብዙ ነገር ታያላችሁ። ቀይ ደጁ አይናፈቃችሁ፣ ቦታ ይናፈቃችሁ። አየሩ ራሱ የሚናፈቅ ቦታ እኮ ነው። ይሄ ለመናገር በጣም ሰው ይጋባል ነው የምለው። ይሄን ሰማ አርባ አምስት ሙሽራ 44 ሙሽራ ምናምን በአንድ ቦታ ኧረ በስመ አብ በጣም ደስ ይላል። ቤተክርስቲያን እግዚአብሔርን አለማዊ ሰርግ እኮ እየቀረ ነው። ይሄ ቦታ አልናፈቃችሁም? ዛ አናፖሎቲክስ ሰው ሰርግ እኮ እየቀረ ነው በብዛት ሰው በቅዱስ ቁርባን በተክ ቤተክርስቲያን የሚጋባው የምር በጣም ነው ደስ የሚለው እና ው ቤተክርስቲያን ይዛ ንቶ እ በጠዋት እመጣለሁ ፀበሌ እጠመቃለሁ እዚህ ቆይቼ እወጣለሁ። ሁሌ ጠዋት ሁሌ በቃ መልካም ቀን ይሁንላችሁ። ማታ እንገናኛለን። ማታ እንገባለን ላይ ትንሽ ሰላምዬ፣ ይቅርታ እንግዲህ አግሬሲቭ ተናገርኩኝ። ጥፋተኞችን ነው እንጂ ሁሉንም አይደለም። ኧረ ምንም ችግር የለም። ወደ ሲጀምር አግባብ ንግግር አይደለም የተናገረው። ምንም አይደለም። በጣም ኖር አይደረግም። ሲጀምር በጣም የደበረንም የተሰማ ነው። ስለዚህ ትክክል ናቸው።